ሰላም ሰላም የጸሪያ ቀዳም ቤተሰቦች እንዴት አላችሁ ባላችሁበት ሰላማችሁ ይብዛ በቻናል አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን የምናስተምርበት የትምህርት አሰጣት በኢሞ በቴሌግራም በዋትስአፕ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ ቻናሉ አዲስ ስለሆነ ላይክ ሸር ሳብስክራይብ እያደርጋችሁ ጀምሩ ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን የሀ ቤተሰብ እና የመን ቤተሰብ ቃላት ምስረታ የሚል ነው ይዤላችሁ የቀረቡ የሃም ቤተሰብ እና የመን ቤተሰብ ቃላት ምስረታ እንግዲህ በእነዚህ ቤተሰቦች እንዴት አድርገን ቃላት መስረች እንችላለን? እንደመጡ በደንብ አድርጋችሁ እናንተ ተከታተሉኝ። እኔ አነብላችኋለሁ። የቻላችሁ ደብተርና እስክሪብቶ ይዙ፣ በጣም ምርጥ ነው። ያልቻላችሁ ደግሞ በደንብ አድርጋችሁ ቪዲዮውን በደንብ አድርጋችሁ ተከታተሉ ማለት ነው። እንግዲህ መጀመሪያ በሀ ቤተሰቦች በሀ ቤተሰቦች ያሉት እንግዲህ የሀ ቤተሰቦች ሰባት ቤተሰቦች ያሏት በእሷ ስር የመሰረትኳቸውን አሳያቸዋለሁ ማለት ነው። ቀጥዬ ደግሞ በመ ቤተሰቦች ደግሞ በመ ቤተሰቦች ሰባት ቤተሰቦች ያሏት በእሷ ስር ደግሞ አሁንም የመሰረትኳቸውን አንድ በአንድ አሳያቸዋለሁ ማለት ነው። በደንብ አድርጋችሁ እናንተ ትከታተልኛለች። ኦኬ፣ አሁን ወደ ትምህርታችን እዚህ ጋር የምናያቸው እንግዲህ አማርኛ ፊደላት ናቸው። እነዚህ እንግዲህ የመጀመሪያ አማርኛ ፊደላት ናት፣ የመጀመሪያ የአማርኛ ፊደላት ናት። በዚህ ስር ደግሞ ሰባት ቤተሰቦች አሏት እንግዲህ እንደምታያቸው፣ ሰባት ቤተሰቦች አሏት። በእነዚህ በእያንዳንዳቸው ቃላት መስርቼባቸዋለሁ። በእያንዳንዳቸው ቃላት መስርቻለሁ። መጀመሪያ እነዚህን ፊደላትን አንብብላችሁ ፊደላትን፣ ከዛ ደግሞ የመሰረትኳቸውን ቃላቶች አንብላችኋለሁ ማለት ነው። ሃ ሆ ሆ በጣም አርፊያው እንግዲህ፣ እንደዚህ እነዚህ እንግዲህ ያ ቤተሰቦች ናቸው። ያ ቤተሰቦች በእነዚህ ስር ደግሞ የመሰረቷቸውን አንድ ባንድ አነብላቸዋለሁ ማለት ነው። እንግዲህ በመጀመሪያ ድምፅ፣ በሁለተኛ ድምፅ፣ በሶስተኛ ድምፅ፣ በአራተኛ ድምፅ፣ በአምስተኛ ድምፅ፣ በስድስተኛ ድምፅ፣ በሰባተኛ ድምፅ የመሰረቷቸውን አንድ ባንድ አሳያቸዋለሁ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉ። እኔ በሀ ቤተሰቡ የመሰረቷቸውን ላሳያችሁ። መጀመሪያ ሀ ገ ሀገር ሀገር። እንግዲህ ሀ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት ማለት ነው። ገ ደግሞ የመጀመሪያ ናት። ረ ደግሞ የራ ቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ሀገር ሀገር የሚል ቃል መመስረት እንችላለን ማለት ነው። ወደ ሁለተኛው ፊደል ስንል ነው ሁለተኛ ድምጽ የምንላት ደግሞ ሁናት። እንግዲህ በሁ ደግሞ የምሰረቷቸውን ለሳች ሆ፣ ሎ፣ ነ ሁሉ በአንድ ላይ ስናነበው ሁሉም የሚል ቃል ይሰጠናል ማለት ነው። ሁሉም ማለት እንግዲህ ቤተሰብ ሁና ሁለተኛ ላይ የምናገኛት ናት ማለት ነው። ሉ ደግሞ ለቤተሰብ ሁለተኛ ላይ ደግሞ የመቤተሰብ ስድስተኛ ላይ የምናገኛት ናት ማለት ነው። ስድስተኛ የምናገኝ ለምሳሌ እዚህ ጋር የምታዩት የመቤተሰብ ሆነ እዚህ ጋር የምናገኛት ማለት ነው። ስድስተኛ እናገኛታለን ማለት ነው። ወደ ቀጣዩ ስንመጣ እንግዲህ ወደ ሶስተኛዋ ድምጽ ነው። ሶስተኛዋ ድምፅ ሂ እንላታለን። ሂ ደ ት ሂደት ሂደት ይላል። ግሬ ባንድ ሂደት እንግዲህ ሂ ማለት የሀ ቤተሰቡና ሶስተኛ የምናገኛት ናት ማለት ነው። እዚህ ደግሞ የመጀመሪያ ፊደል ናት ማለት ነው። እዚህ ደግሞ የተ ቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ባንድ ላይ ስናነብና ሂደት ሂደት የሚል ቃል እንመሰርትበታለን ማለት ነው። ኦኬ። ወደ ቀጣይ ስንመጣ እንደገን ሀ ይ ለ እንግዲህ በአራተኛ ድምጽ ነው የሚመሰርተው፣ ደግሞ ኃይል ኃይል ኃይል ማለት እንግዲህ እዚህ ጋር የምናያት የመጀመሪያ ፊደል ናት ብያቸዋለሁ። ከአራተኛ ላይ የምናገኛት ናት። ሃይል ሃይል፣ እንግዲህ የመጀመሪያ ያ ቤተሰቡ እና አራተኛ ላይ የምናገኛት ናት ማለት ነው። ይህ ደግሞ የቤተሰብ ስድስተኛ የምናገኛትናት ናት ማለት ነው። ለደሞ ለቤተሰብ ስድስተኛ ሃይል ሃይል የሚል ቃል እንመሰርትበታለን ማለት ነው፣ እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንግዲህ ወደ አምስተኛ ድምፅ ነው የምንደርሰው። አምስተኛ ድምጽ እንላታለን። ይቺ አምስተኛ ድምጽ ሄ እንላጋን እንግዲህ፣ ች ሄ ትባላለች። ሄ ሄሩት ሄሩት ሄሩት ይላ እንግዲህ ባንድል ስናንቡ ሄሩት። እንግዲህ ሄ ማለት ያ ቤተሰብ ሆና አምስተኛ ላይ የምናገኛት ናት ማለት ነው። ሩ ደግሞ ያ ቤተሰብ ሆና ሁለተኛ ላይ የምናገኛት ናት ማለት ነው። ደግሞ ያ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሄሩት የሚል ቃል የመሰርትልና ማለት ነው። ኦኬ ወደ ቀጣይ ስትመጣ እንግዲህ ወደ ህ ነው እንግዲህ ህ እንላታለች። ህ ስድስተኛ ድምጽ ማለት ነው። ህ እንላታለን። በህ ደግሞ መሰረቷቸውን ለሳያችሁ። ህ ለ ም ህ ዚጋ የምታዩት የመጀመሪያ ፊደል ናት። ህ እንግዲህ ማለት ይሄ ቤተሰብ እዚህ ጋር የምታያት የመጀመሪያ ፊደል ናት። እንግዲህ ብያቸዋለሁ። ስድስተኛ ላይ የምናገኛት ናት ማለት ነው። ልማለት ደግሞ የለቤተሰብ ሰብ ስድስተኛ ምን ማለት ደግሞ የቤተሰብ ስድስተኛ ስድስተኛ የምናገኛቸው ናቸው ማለት ነው ህ ህልም የሚል ቃል እንመሰርትባቸዋለን ማለት ነው። እኪ ወደ ቀጠል ስንሄድ እንግዲህ ወደ ሆ እች መጨረሻዋ ፊደል ሆ እንላታለን። ሆ እንግዲህ ሆ፣ ሆቴል፣ ሆቴል እንግዲህ ሆ ማለት የሃ ቤተሰብ ስም እዚህ ጋር የምናገኛት ሆና የመጀመሪያዋ ትባለለች። እዚያ ደግሞ የቤተሰብ ሰባተኛ ላይ የምናገኛት ናት ማለት ነው። ቴ ደግሞ የቤተሰብ ሆና አምስተኛ የምናገኛትናት ማለት ነው። ለ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሆቴል ሆቴል የሚል ቃል እንመሰርትበታለን ማለት ነው። እንግዲህ እንደምታዩት በሃ ቤተሰቦች ሰባት ቤተሰቦች ያሏት ብያቸዋለሁ። በእነዚህ ቃላት መስርቼባቸዋለሁ። ወደ ቀጣዩ ስንሄድ እንደገና በመቤተሰቦች ደግሞ ላሳያችሁ። እንዲች የምታዩት መት ባላለች፣ በመቤተሰቦች ደግሞ እንግዲህ ሰባት ቤተሰቦች ያሏት የመ በእነሱ ስር ደግሞ የመሰረቷቸውን አንድ ወንድ አሳያቸዋለሁ ማለት ነው። እንግዲህ መጀመሪያ ፊደላቶችን ላንብብላችሁ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ በጣም አሪፍ እንግዲህ እነዚህ ፊደላት የመ ቤተሰቦች ናቸው የመ ቤተሰቦች ማለት ነው እንግዲህ በመጀመሪያዋ በመጀመሪያ ድምፅ፣ በሁለተኛ ድምጽ፣ በሶስተኛ ድምጽ፣ በአራተኛ ድምጽ እና በአምስተኛ ድምጽ፣ በስድስተኛ ድምጽ፣ በሰባተኛ ድምጽ የመሰረቷቸው ቃላቶች አሉ። እነሱን ደግሞ አነብላችኋለሁ ማለት ነው። ከበድ አድርጋችሁ እናንተ ተከታተሉ። እኔ ጋር ቆዩ። እሺ እንግዲህ በሚሰረቷቸው ላሳያችሁ። በመጀመሪያ መሪ መሪ ላምባን ለስም መሪ እንግዲህ ማ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት ብያችኋለሁ። ሪ ደግሞ የራ ቤተሰብ ሶስተኛ የምናገኛት ናት ማለት ነው መሪ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጤ ስንሄድ ወደ ሙ እንግዲህ ሙ ማለት ሁለተኛ ድምፅ ናት። ሙ በሙ ደግሞ መሰረቱ ሙ ሉ ሙ ሉ። እንግዲህ ሙ ማለት የመ ቤተሰብ ነው፣ ሁለተኛ ላይ የምናገኛት ናት ማለት ነው። ሉ ደግሞ የለ ቤተሰብ ሁለተኛ የምናገኛት ማለት ነው። ሙሉ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጤ ስንሄድ እንግዲህ ወደ ሚ እንግዲህ ሚ እንላታለን። ደግሞ እቺ ሚ ሶስተኛ ድምፅ ሶስተኛ ድምጽ የምንላት ናት። ሚስት ስ ት ሚ ነው ሚ ስት እንግዲህ ሚ ማለት የመቤተሰብ ሁና ሶስተኛ ላይ የምናገኛት ናት ማለት ነው። ስመስ ደግሞ የሰቤተሰብ ሰብ ስድስተኛ ተ ማለት ደግሞ የቤተሰብ ስድስተኛ ማለት ነው። ሚስት የምል ቃል እንመሰርትበታለን ማለት ነው። ኦኬ ወደ አራተኛ ድምጽ እንግዲህ አራተኛ ድምጽ ማንላታለን? ደማ እንግዲህ በማ ደግሞ የሚሰረቱት እንዳሳየን ማ ማማ፣ ኢላምባን እለስና ነበው። ማማ እንግዲህ ማ ማለት የእማ ቤተሰቡን አራተኛ ላይ የምናገኛት ናት ማለት ነው። ማማ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ሜ እንግዲህ ሜ ማለት አምስተኛ ድምፅ ላይ ነው። ሜዳ ሜዳ፣ ኢላምባን እለስና ነው። ሜዳ እንግዲህ ማለት የቤተሰብ ሁና አምስተኛ ላይ የምናገኛት ናት ብያቸዋለሁ። ይሄ ደግሞ የእኔ ቤተሰብ አራተኛ ላይ የምናገኛት ናት ማለት ነው። ሜዳ ሜዳ የሚል ቃል እንመሰርትበታለን ማለት ነው። እቺ ወደ ቀጥታ እንግዲህ ወደ ስድስተኛ ድምጽ። እንግዲህ ስድስተኛ ድምጽ የምንላት እንግዲህ ምናት እንግዲህ እንደምታያት ምግብ ብ ምግብ ሌላም ባደለስ እናርቦ ምግብ እንግዲህ ምን ማለት የምቤተሰቡና ስድስተኛ ነው እዚህ ጋር የምናገኛት ናት ማለት ነው። ግ ማለት ደግሞ የገ ቤተሰብ የገ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ብ ማለት የቤተሰብ ስድስተኛ ስድስተኛ እዚህ ፊደላት ስድስተኛ ስድስተኛ ፊደላት ነው ላይ ነው የምናገኛቸው ማለት ነው። ምግብ ምግብ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጥታ ስንሄድ እንግዲህ ወደ ሞ እቺ ፊደል ሞ መጨረሻዋ ፊደል ሰባተኛዋ ትባላለች። ሞ እንላታለን። ሞ ገ ስ ሞ ገ ሲላም ባልለት ነው። ሞ ገ ስ እንግዲህ ሞ ማለት የየመቤተሰቡ እና እዚህ ጋር የምናገኝ መቤተሰቡ እና ሰባተኛ ላይ የምናገኛት ናት ማለት ነው። ገ ደግሞ የመጀመሪያ ፊደል እና ስ ደግሞ የሰ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሞ ገ ስ የሚል ቃል የመሰረትና ማለት ነው። እንግዲህ በመ ቤተሰቦች ቃላት መስርቼ ሰባት ቤተሰቦች አሏት ብያቸዋለሁ። በእነዚህ ቃላት መስርቼ ነበር እየላቸው የመጣው እንደገና ደግሞ በሃና በቤተሰቦች ቃላት መስረታ የሚል ነበር እየላቸው የመጣሁኝ። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።